ሰላም ጠና ስጥልን፣ ክብራንት መልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ። ከዚህ ከአገር እንግሊዝ አሁን የዘውዱ ሸዋጫጭ ዜናዎችን አቅርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶችን እንሆ፣ ዘመቻ አንድነት በመላው አማራ ታወጀ፣ ድሎችም እየተገኙ ነው። የአማራ መታወቂያ የያዙ ወደ ሌሎች ክልሎች እንዳይገቡ እግድ ተጣለባቸው። አስራአራት ህፃናትን የበላው ጅብ ተገደለ። ለትግራይ ወታደሮች በሰባት ወር ብቻ ስምንት ቢሊዮን ብር መከፈሉን ተጋለጠ። የፈላ ውሃ በሰው ላይ የደፋ ተፈረደበት። ለሃያ ሁለት ዓመታት በሴቶች ገዳም የኖረው ወንድ መሆኑ ታወቀ። ፕሬዚዳንቱም ከግድያ ሙከራ መትረፋቸው ተገለጠ። ኤርትራ ለዓለም አቀፉ ማህበረሰብ ጥሪ አቀረበች። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆየው የአማራ ፋኖ ዘመቻ አንድነት በመላው አማራ አውጇል፣ ውጤትም እያመጣ መሆኑ ተገለጸ። ዝርዝር አዋጁን እንደሚከተለው አቀርበዋለሁ። የአማራ ሕዝብ የገጠመውን መንግስት መርዝ የዘር ጭፍጨፋ ለማስቆም የሳሎን ትግል ከጀመረ ወራትን አስቆጥሯል። በነዚህ ወራቶች በተበታተነ መልኩም ይሁን እንጂ በጠላት ላይ ቁሳዊ፣ ሰዋዊ፣ አእምሯዊ መሰል ኪሳራዎችን ማድረስ ተችሏል ይላል በመግለጫው። የአማራ ፋኖ አሁንም በተለያዩ ቦታዎች በስም መከላከያ የሚባለውን ወራሪ ሰራዊት በማፍረስ በኩልም አስደናቂ ተግባራቶች ተከናውነዋል። የአማራን ኃይል በማጥፋት እብደት ውስጥ ቀጥተኛ ስታፊ እያደረገ የሚገኘው የአብይ አህመድ ደንገጦር የክልሉ ካድሬ መዋቅር ብትንትን ወጥቶ እንቅልፍ አልባ የዘርላ የዛፍ ላይ ሕይወት በመግፋት ላይ ይገኛል። ጥቂት የማይባሉትም እጃቸውን ሰጥተዋል። ሳውላቸውን በተባበረ ክንዳችን ነውና በቀጠና አደረጃጀት የተሻገረ ወጥ የሆነ አንድ ተቋም በመቋጨት ዋዜማ ላይ አንድ አማራዊ ተቋም መገንባት ያለውን ፋይዳ አመላካች ተግባር ዛሬ መጋቢት 10 2017 ዓ ም በመላው የአማራ ግዛት በጠላት ላይ በሚገኝባቸው ካምፖችና ምሽጎች ሁሉ ከሌሊቱ 10 ሰዓት ጀምሮ ማጥቃት ጀምረናል። ይህ በአንድነት እየተከናወነ የሚገኘው የማጥቃት ኦፕሬሽን በቀጣይ ገቢራዊ ለማድረግም አንድ አማራዊ ተቋም እንደ መስፈንጠሪያ ጉልበት ይሆነናል። የድላችን መቋጫ የህልናችን ማረጋገጫ መንገዱ፣ ስልት፣ ጥበቡ አንድነት ነው። እሱም አንድነት መታገያ ጉዳያችን ሳሉናችን አላማና ግባችን የታወቀ አንድ ጉዳይ እንደያዘ አካል እንደ አንድ አታጋይ ተቋም እገቢራዊ ማድረግ ለነገ የማንለው ቁልፍ ጉዳይ እንደሆነ ብናምንም በትግል ሜዳችን የተሰገሰጉ ከሳሉና ትግላችን በተቃራኒ የቆሙ በተጋይነት ጭምብል እየታጀቡ አስተሳሰቦች፣ ቡድኖች፣ አደረጃጀቶች ገብራዊ ከምናደርጋቸው አንድነታችን እንድንዘገይ አደረገን እንጂ አማራዊ አንድነቱን ገቢራዊ ከማድረግ አላስቆመም። በአማራ ሕዝብ የሳለ ትግል የሚቀምሩትን፣ የሚቀልዱትን፣ ግብራቸውን እኔነት አስተሳሰባቸውን ከፋፋይነታቸውን፣ ግጭት ጠማቂነታቸውን፣ ከስርዓቱ ጋር ድብቅ ጋብቻቸውን፣ የስልጣንና የገንዘብ ፍቶታቸውን ህዝባችንን ታጋውም በውል የተረዱትበት ሰዓት ላይ እንገኛለን። እንደዚህ ያሉ ጸረ አንድነት ኃይሎች እያራገፍን የህዝባችንን ሳሉና ቅርታ ህልውና በአንድነት ተቋማት ማረጋገጥ ደግሞ በየቀጠናችን የተወሸቁ እንቅፋቶች ተራምደን ሳይረዱ በጥላት ጎራ የተሰለፉትን ጉዳዩንም ምርመራ እንዲመለሱ ጥሪ እናቀርባለን። በአጠቃላይ ከመጋቢት 10 2017 ጀምሮ በጥላት ላይ ጥቃት የመሰንዘር ወታደራዊ ኦፕሬሽን በአራቱም ጠቅላይ ግዛቶች በሚገኙ ወታደራዊ አዛዦች ቅኝት እየተከናወነ የሚገኝ አኩሪ ተግባር ነው። በዚህ ተናባቢ የአንድነት ዘመቻ የአማራ ፋኖ በወሎ ቤተ አማራ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በሸዋ እና የአማራ ፋኖ በጎጃም ቀጥተኛ ተሳታፊዎች መሆናቸው ታውቋል። ታዲያ በዚህ ወታደራዊ ዘመቻም ታላላቅ እድሎች እየተገኙ መሆኑ ተገልጿል። በወታደራዊ አዛዦች ፍታውራሪ አፈሙዛችንን በአንድ እለት በአንድ ሰዓት የማስተባበርና የማቀናጀት ተግባሩም ብርቱ ጉልበታችን ከማሳየታችን ባሻገር አንድ አስተሳሰብ ያለን መሆናችንን በገቢር እያሳየንበት የሰራዊታችን እንዲሁም የህዝባችን ተስፋ ያለመለመበት ድንቅ ስራ መሆኑን ስራችን ምስክር ነው። ዘመቻው አንድነትን ዳሬም ጨምሮ ለሚቀጥሉ ተከታታይ ቀናት ጠንክሮ የሚቀጥል ሆኖ አንድ አማራዊ ተቋም በመገንባትም የህዝባችንን ህሉና ያረጋግጣል። ህሉናችንን በተባበረ ክንዳችን ዘመቻችን አንድነት ነው። የአማራ ፋኖ አንድነት፣ በጎንደር የአማራ ፋኖ፣ በሸዋ የአማራ ፋኖ፣ በጎጃም አማራ ፋኖ፣ በወሎ ቤተ አማራ ይላል መግለጫቸው። ይህ የተጠናከረ ኃይል በዚህ ሁኔታ መቀጠሉን እየሰሙ በተለያየ ዓለም የሚገኙ ኢትዮጵያኖችም ደስታቸውን በመግለጽ ላይ መሆኑም ታውቋል። አማራ የሚል መታወቂያ የያዙ ተነጣጥለው እንዳይንቀሳቀሱ እንዳይገቡም እግድ ተጣለባቸው። በተደጋጋሚ ጊዜያቶች በአማራ ልጆች ላይ የሚፈጸመው ግፍና በደል ዛሬም እንደቀጠለ ነው እየተገለጸ የሚገኘው አማራ መሆናቸው መታወቂያ መያዛቸው በገዛ ሀገራቸው እንዳይንቀሳቀሱ እግድ እየተጣለ መሆኑም ነው እየተገለጸ የሚገኘው በተለይም ይህንን የኢትዮጵያነትን ህልውናቸውን በማስጠበቅ በኩል ለሚታገሉ አማራዎች ድጋፍ እናድርግ የሚባለው አለምክንያት አይደለምም ተብለዋል። ታዲያ በተለይም ወደ አሶሳ እንዳይገቡ የተከለከሉት የአማራ መታወቂያ የያዙ ልጆች እግድ ተጥሎባቸዋል። በውስጥ በሚደርሱት መረጃዎች የአማራ ክልል መታወቂያ ያለው እና አማራ የሆነ ሁሉ ወደ ቤንሸንጉል ጉሙዝ ከተማ አሶሳ አትገብሩ ተብለው ስቃ ውስጥ መሆናቸው ነው እየተገለጸ የሚገኘው። በገዛ ሀገር ውስጥ እንዲህ አይነት ግፍና በደል ሲፈጸም አሁንም ቆም ብሎ ማሰብ እንደሚያስፈልግም ነው የተገለጸው። ታዲያ የአማራ ፋኖ ትግል ጠንክሮ መቀጠሉ ያለ ምክንያት እንደሆነም ተጠቁሟል። ፋኖ በደንበጫ ደንበጫ የጠላት መቀመጫ ተአምር ተሰራበት። ደንበጫ የአማራ ፋኖ በጎጃም ስድስተኛ ክፍለ ጦር ኢንጂነር ክበር ተመስገን ብርጌድ ወደ ነበረው ጋናናነቷና ድል አድራጊነቷ እየተመለሰች ሲሆን የጠላትን አስከሬን እንደ ጨፌ ከስክሰውታል፣ ነው የተባለው። በዚህም ተጋድሎ አንድ የፋኖ ኃይል ብቻ በአስራ አምስት በላይ ክላሾችን በቁጥጥር ስር ማድረጉ ነው የተገለጸው። አሁንም ፋኖ ትግሉን አጠናክሮ በተለያዩ አካባቢዎች እያደረገ ያለው ትግር የሚያበረታታ እንደሆነም ተገልጧል። የኤርትራ መንግስት ራሱን ችሎ ወደ ሙሉ ጦርነት የመግባት ፍላጎት አቅምም የለውም አሉ ጌታቸው ረዳ። የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር አቶ ጌታቸው ረዳ በእኔ እምነት በአሁኑ ሰዓት የኤርትራ መንግስት ሰራዊት ወደ ሙሉ ጦርነት ራሱን ችሎ የመግባት አቅምም ፍላጎት አለው ብዬ አላምንም ሲሉ ገለጡ። አቶ ጌታቸው ይህንን ያሉት በተለይ ከሪዮት ሚዲያ ጋር ባደረጉት ቃለ ምልልስ እንደሆነም ታውቋል። ጊዜያዊ መስተዳድሩ ባሳለፋቸው ሳምንት አዲስ አበባ መገኘቱ በሰጡ መግለጫ ላይ የፌዴራል መንግስት ዝም ብሎ መመልከት የለበትም የሚል ሀሳብ ማቅረባቸውም ታውቋል። በተደጋጋሚ ጊዜያቶች በኤርትራ በኩልም ሆነ በተለይም በዚህ በህወት ክፍፍል በኩል የተፈጠሩት ችግሮች አሁንም እየተባባሱ መሄዱ አሳሳቢ መሆኑን ነው በተለይም የትግራይ ክልል ነዋሪዎች እየገለጹ የሚገኙት። አስራአራት ህፃናትን ከወላጆቻቸው ጉያ ነጥቆ ህይወት የቀጠፈው ጅብ ተገደለ። በተለይም ከቀናት በፊት እንደ ህፃን ጅብ በጣም በርካቶችን መብላቱን የታወቀው በተደጋጋሚ ጊዜ እናቶችን ጉያ የተቀመጡ ህፃናቶችን እየወሰደ ሲበላ የነበረውን ጅብ ነው በነዋሪዎቹ ግድያ የተፈጸመበት። በተለይም ከወረዳ ሁለት ቀናት ከሁለት ዓመት ወዲህ የአስራ አራት ህፃናት ነፍስ የቀጠፉ ጅቦች መግደል ተጀምሯል። በማዕከላዊ ኢትዮጵያ ክልል በጉራጌ ዞን እንደ ጋኝ ወረዳ ነው። ለተከታታይ ዓመታት አስራ አራት ህፃናትን ከወላጆቻቸው ጉያ ነጥቆ ህይወታቸውን የቀጥፈው ጅብ በወረዳው የሻውራ ቀበሌ ነዋሪዎች ጅቡን አሳድነው መግደል መጀመራቸው የታወቀው በተደጋጋሚ ጊዜያቶች በልጆቻችን ላይ የተፈጸመ ያለው በጅቦች መበላት አሁን አክት ሞልቷል፣ ሲሉ ነው የገለጹት። ነዋሪዎቹ በተደጋጋሚ ጊዜያቶች ይህንን ጉዳይ በተመለከተ ጉዳዩ ለሚመለከተው የግብርና ቢሮና የመንግስት ባለስልጣናቶች ብናሳውቅም ምን መፍትሄ አላገኘንም። ይሁን እንጂ በራሳችን ጥረትና ድካም ይህንን ጅብ ገለነዋል፣ ሲሉም ተናግረዋል። አሁንም እንደዚህ አይነት ችግሮች እንዳይከሰቱ በተለይም ጉዳዩ የሚመለከተው የመንግስት አካል እገዛ ማድረግ እንዳለበትም ነው ይህ የተጠቆመው በኢትዮጵያ። ይህንን በተመለከተ መከላከልና መጠበቅ የሚገባው ጉዳዩ የሚመለከተው የመንግስት መስሪያ ቤት ግብርና ሚኒስትር እንደሆነ እየታወቀ ግን ብናመለከትም ምላሽ ባለማግኘታችን ልጆቻችን በየቀኑ እየተቀጠፉብን ነው ሲሉ ነው የገለጹት። በምሽት የንግድ ትራንስፖርት አገልግሎት እንዲሰጥ የወጣውን ደንብ ከዛሬ ጀምሮ ተግባራዊ እንዲደረግ ታዘዘ። የአዲስ አበባ ከተማ ንግድ ቢሮ በምሽትና የንግድና የትራንስፖርት አገልግሎት እንዲሰጥ ለማድረግ የወጣውን ደንብ ቁጥር 185/2017 ከዛሬ ጀምሮ ተግባራዊ ማድረግ መጀመሩንም አሳውቋል። ቢሮ የአዲስ አበባ ከተማ አሁን ከደረሰችበት ኢኮኖሚና ማህበራዊ ለውጦች አንጻር አብዛኛው ማህበረሰብ የስራ ባህልና ፍላጎት በለውጡ የንግድ ስራዎች አገልግሎቶች በምሽት መከናወን እንደተለመደ የመጣው ተግባር ወጥነት ቀጣውን ማረጋገጥ አስፈላጊ እንደሆነም ነው የተገለጸው። ይሁን እንጂ በርካቶቹ ይህንን የወጣውን አጃዋጭ በቀንም ጭምር መስራት አቅቶን በተቸገርንበት በዚህ ሰዓት አሁን ጨለማ ስሩ ማለት ምን ማለት ነው? ሲሉም ይጠይቃሉ። የትግራይ ክልል ለመንግስት ሰራተኞች ደሞዝ ሳይከፈልና ልማት ሳይከናወን በሰባት ወራት ብቻ ለክልሉ ሰራዊት ስምንት ቢሊዮን ብር ወጪ አድርጊያለው ሲል ተናገረ። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በሰባት ወራት ውስጥ ብቻ ነው ለክልሉ ሰራዊት በስምንት ቢሊዮን ብር አውጥቻለሁ ሲሉ ይህንን ያጋለጹት በትግራይ ክልል እየተደረገ ያለው እንቅስቃሴ ከፍተኛ ችግር እየፈጠረና በተለይም በቲዴፍ በኩል አሁንም ገንዘብ እንዲከፈል መደረጉ እጅግ አሳዛኝ እንደ እንደሆነ ነው ይህ የተገለጸው። አቶ ጌታቸው ረዳ በ2017 በጀት ዓመት ብቻ ነው ከሐምሌ እስከ የካቲት ባሉ ተወራቶች ወጪ የሆነው ሲሉ ገልጠዋል። በዚህም ምክንያት ለመንግስት ሰራተኞች ደሞዝ አልተከፈለም፣ አንድም የልመ ስራ አልተሰራም ሲሉም ጉዳዩን አጋልጠዋል። ከ27400 የክልሉ ሠራ ዊት በተሃድሶ ስልጠና ወደ ማህበረሰቡ እንዲቀላቀሉ ማስመዝገባቸውን የተናገሩት አቶ ጌታቸው በአሁኑ ወቅት ለ110 ሺህ ሰራዊት ስንቅ እንከፍላለን ሲሉም አስረድተዋል። ባለፉት ሰባት ወራት ብቻ ለክልሉ ሰራዊት ስምንት ቢሊዮን ብር የወጣው ጊዜው አስተዳደሩ ከፌዴራል መንግስት ለ2017 የተመደበለትን የድጋፍ በጀት 13 ቢሊዮን ብር ነው ሲሉም ገልጠዋል። በአቶ ጌታቸው ረዳ በሚመራው ጊዜ አስተዳደር እና በዶክተር ደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ቡድን መከላከል ያለው ውጥረት አሁንም መቀጠሉ ነው የታወቀው። እዚህ አስተዳደሩ ሰራዊቱን ቁጥር ከፍተኛ ስለሆነ በተሃድሶ ስልጠና ወደ ማህበረሰቡ እንዲቀላቀሉ እንደሚፈልግ፣ ነገር ግን የተሃድሶ ስራ እንዳይከናወን ደግሞ በዶክተር ደብረ ጽዮን ገብረ ሚካኤል የሚመራው የህዋት ቡድን እንቅፋት እንደሆነበት በተደጋጋሚ ሲገልጽ ቆይቷል። ግን ዛሬም ጭምር በህብረተሰቡ ላይ እየደረሰ ያለው ግፍና በደል፣ የኑሮ ውድነት እንዲህ ሆነ እያለ ለቲዲፍ የሁሉ ክፍያ መፈጸሙ ተገቢ አይደለም ሲሉም ገልጠዋል። አትሌቲክስ፣ አትሌቲክስ ቀነኒሳ በቀለና በጥሩነሽ ዲባባ ከ20 ዓመታት በፊት በዛሬዋ ቀን ድል የተጎናጸፉባት እንደሆነ ታወቀ። የኢትዮጵያ ኩራት የሆኑት አትሌት ቀነኒሳ በቀለና በዓለም ሀገር አቋራጭ ሻምፒዮን በአጭርና በረጅም ርቀት እንዲሁም ጥሩነሽ ዲባባ የታዳጊዎችና የዋቂዎች ውድድር በአንድ ጊዜ በማሸነፍ ከሀያ ዓመታት በፊት በዛሬዋ ቀን ደማቅ ታሪክ መስራታቸው ተገለጠ። አትሌት ቀነኒሳ የዓለም ሀገር አቋራጭ ሻምፒዮን በአጭርና በረጅም ርቀት ያሸነፈው ከሀያ ዓመት በፊት በዛሬዋ ቀን ሲሆን፣ በዚህም ለተከታታይ አራት ዓመታት በማሸነፍ ብቸኛ ሰው መሆኑ ችሏል ነው የተባለው። በሻምፒዮኑ የአጭር ርቀት ውድድር ዘርፉ ከፈረንጆች ሁለት ሺህ ስድስት ጀምሮ በመሰረዙ አትሌት ቀነኒሳ ቀደም ብሎ የጻፈው ደማቅ ታሪክ ከማንም በማንም ሳይደገም መቅረቱ ነው ይህ የታወቀው። አትሌቷም ከነዚህ ውድድሮች በተጨማሪ በበርካታ ውድድሮች በተለያዩ ዓለም አቀፍ ኢትዮጵያን ሰንደቅ ዓላማ ከፍ ማድረግ የቻለ ጀግና እንደሆነም ነው የተገለጸው። ሌላዋ አትሌት ጥሩነሽ ዲባባ በተመሳሳይ ውድድር የታዳጊዎችና ና የአዋቂዎችን በአንድ ጊዜ በማሸነፍ የመጀመሪያዋም የመጨረሻዋም ያደረጋት ታሪክ ከሀያ ዓመታት በፊት በዛሬዋ ቀን ጽፋለች። አትሌቷ በወቅቱ የአዋቂና የታዳጊ ውድድሮችን ስታነ የ19 ዓመት ወጣት እንደነበረችም አስታውሰው የዓለም አትሌትስ ፌዴሬሽን ነው። የፈላ ውሃ በሰውነት ላይ የደፋው ግለሰብ ተፈረደበት። ተከሳሽ ሀብታሙ ተክለ ማርያም ወንጀሉን የፈጸመው በአዲስ አበባ ክፍለ ከተማ ወረዳ 12 ልዩ ቦታው ኮንጎ ሰፈር ተብሎ በሚጠራው አካባቢ ነው። የግል ተበዳይ ተከሳሽን በአንድ ግቢ ውስጥ የሚኖሩ ሲሆን በሁለቱ ግለሰቦች መካከል በንግግር የተፈጠረ አለመግባባትን ቂም በመያዝ ነው። የግል ተበዳይ ግቢ ውስጥ ቁጭ ብላ ስራዋን እያከናወነች ባለችበት ወቅት ተከሳሽ በጀርባ በኩል በመሄድ የፈላ ውሃ ደፍቶ ከባድ የአካል ጉዳት በማድረሱ ነው በቁጥጥር ስር ማዋሉን በአዲስ አበባ ከተማ አስተዳደር ፖሊስ መምሪያ በኮልፌ አካባቢ ፖሊስ ጣቢያ ያሳወቀው በጊዜ ቅጭቶች የተነሳ በሰውነቷ ላይ ያደረሰው የውሃ ማፍሰስ የፈላ ጉዳቱ እጅግ ከፍተኛ እንደሆነም ታውቋል። በዚሁ መሰረት በተለይ በሴቶችና በህፃናት ላይ የሚፈጽ ማንኛውም ጥቃቶች አስቀድሞ መከላከል አስፈላጊ እንደሆነ ነው የተገለጸው። ይህንን ወንጀል የፈጸመው ተከሳሽ ሀብታሙ ተክለማርያም በሰባት ዓመት ከአምስት ወር ጽኑ እስራት እንዲቀጣ ፍርድ ቤቱ ውሳኔም አስተላልፎበታል። ወደ ውጭ ዜናዎቻችን እናመራለን። ለሀያ ሁለት ዓመታት ሴት መስሎ በሴቶች ገዳም ውስጥ እየኖረው ሰው ወንድ መሆኑ ታወቀ። ፍራንክ ታፕሪስ የዶማሪክ ሪፐብሊክ ሲሆን እናትና አባቱ በትራፊክ አደጋ ምክንያት ገና በህፃንነቱ ነበር ያጣው ተብሏል። ታዲያ ተንከባካቢ ቤተሰብ ያጣው ይህ ህፃን በአቅራቢያ ወደሚገኘው አንድ የሴቶች ገዳም ያመራል። በገዳሙ ውስጥ ይኖሩ የነበሩ አንዲት እናትም ወላጆቹ የሞቱበት እናት የሚንከባከብ ሰው እንደሌለው በመረዳት አብረው እንዲኖር ይፈቅዱለታል። ረጅም ፀጉር፣ አፍንጫና የፊቱ ቅርጽ ሴት መሰል የሰው የሰጠው ይህ ሰውም በገዳሙ ውስጥ ያስጠለሉትን ህፃን ልጅ ፆታ ወንድ መሆኑን እንደማያውቁ ነው የተናገሩት። ለ22 ዓመታት ነው በዛ ገዳም ውስጥ የኖረው። ረጅም ፀጉር ያለው ይህ በወንድ መሆኑ ሳይለይ ለ22 ዓመታት እየቆየ ቢሆንም፣ በተለይም ከሴቶች መናኞች ጋር በገዳም ውስጥ ህይወቱን የቀጠለው ይህ ሰው እያደረ ሲመጣ ወንድ መሆኑ እንዳውቁበት ሰፋፊ ልብሶችን መልበስ የወር አበባ ህመሙም እየበረታበትና ሌሎች የማስመሰል ድርጊቶች ሲያደርግ እንደነበረም ነው የተገለጸው። በመጨረሻም በገዳም ውስጥ አብራው ከምትኖር አንድ ሲስተር ስሊቫና ተብላ ከምትጠራ ሴት ጋር ይገናኛል። ይችም መናኝ ሴት ሲልቨራ እውነቱና ማንነቱን ስታውቅ የፍቅር ጥያቄውን ተቀብላው ጥሩ ጊዜም እያሳለፉ እያለ እርግዝና ይፈጠራል። ታዲያ በእርግዝና በኋላ ነው ህይወቴ ምስቅልቅል ተጀመረ የሚለው ይህ ሰው እሷ ከገዳሙ እንውጣ ስራ እንፈልግ ልጃችን የምናሳድግ የሚል ጥያቄ ብታቀርብለትም ጥያቄውን ሳይቀበል እንደቀረ ተናግረዋል። ከትንሽ ጊዜ በኋላ ግን ገዳሙን ወጥቶ ወንድነቱን ተቀብሎ ስራ መጀመሩን የሚናገረው ይህ ሰው ሲልቨር ግን ከልጇ ጋር ወደ አሜሪካ መጓዟን ኦሪሴንትራል የዶሚኒክ ብዙሃን መገናኛ ዋቢ አድርገው ዘግበውታል። ሲልቨር ከጣባ ጊዜ ጀምሮ በኋላ ብቻውን እየኖረ መሆኑን የሚናገረው ይህ ሰው አሁን የሰባ ሶስት አመት አዛውንት እንደሆነ ነው የታወቀው። እስራኤል በእስራኤል ጥቃት የተገደሉ ፊልስጥሚያኖች ቁጥር 413 መድረሱ ተገለጸ። ግብፅ ቱርክ፣ ቻይናና ሩሲያን ጨምሮ በርካታ ሀገራት በጋዛ መፈጸሙ ጥቃቶችን አውግዘዋል። የእስራኤል ጦር ግን ሐማስ በተኩስ አቁም ምክር ሀሳቡ ላይ ካልተስማማ ጥቃቱ እንደሚቀጥልም ዝተዋል። ከሁለት ወራት ተኩስ አቁም ስምምነት በኋላ ነው የተፈጸመው ውሳኔ መጠነ ሰፊ የአየር ጥቃት ከ560 በላይ ሰዎች ማቁሰሉና በርካታ ሰዎችም አሁንም ድረስ በፍርስራሽ ውስጥ እንዳሉ እየተገለጸ የሚገኘው ሐማስ ባወጣው መግለጫ ኔታንያሁ እንደ ጽንፈኛ መንግስት የተኩስ አቁም ስምምነት ለመጣስ መወሰኑ በጋዛ የሚገኙ ታጋጆችን እጣ ፋንታ ጥያቄ ውስጥ ይከተዋልም ነው የተባለው። ቱርክ ቱርክ አሜሪካና ኢትዮጵያ በአሁኑ ሰዓት በሶማሌ መንግስት በአልሸባብ ላይ የከፈቱት ዘመቻ የሶማሌን ወታደር በአየር እየታገዙ እንደሆነ ነው የተገለጸው። ቱርክ ለሶማሌ ወታደሮች በዳክታ ሀስም ቱቢ ያስቀጠለችው ቢሆንም በተጨማሪውም ሁለት ከባባድ መሳሪያዎችን በመላክ አሁን ጉዳት እያደረሰች እንደሆነ ነው እየተገለጸው የሚገኘው። በሶማሌ አልሸባብን ጉዳት ለማድረስ በርካቶቹ ዛሬም ከፍተኛ ስራ እየሰሩ እንደሆነ ነው የተገለጸው። የቱርክ መንግስትም አልሸባብን ለማዋጋት የላከው የጦር መሳሪያዎች ሙቃዲሾ ሲያርፉም ተስተውለዋል። በተለይም አልሸባብን ለማጥፋት በርካቶቹ ዛሬም በጋራና በአንድነት እየሰሩ መሆኑ ነው የተገለጠው። ኤርትራ ኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ አስመራ የህወሓትና እንደዚሁም ደግሞ በትግራይ ክልል ጊዜያዊ አስተዳደር እየተካሄደ ያለውን ግጭት ምንም አይነት ሚና እንደሌለው ለዲፕሎማቶች በሰጡት ማብራሪያ ተናግረዋል። የውጭ ጉዳይ ሚኒስትሩ እንደገለጹት ከሆነ ኢትዮጵያ የዲፕሎማሲ መንገዱን ይሁን በኃይል የባህር ኃይል ለመገንባት እና የባህር ባለቤት ለመሆን በምታደርገው እንቅስቃሴ ላይ የጎረቤቶቿ ሉዓላዊነትና የግዛት አንድነት እንድታከብር ግፊት እንዲደረግም ነው ጥያቄ ያቀረቡት። ይህንን በተለይም በተደጋጋሚ ጊዜያቶች ኢትዮጵያ ኤርትራን ለመወንጀል እና በኃይል በጉልበት ለመያዝ የምታደርገውን ጥረት ጥንቃቄ ልታደርግ ይገባል ሲሉም አሳስበዋል። ይህንንም የዓለም አቀፉ ማህበረሰብ በማወቅ አስፈላጊውን እገዛ ማድረግ ይገባዋል ሲሉ ነው የተናገሩት። በኢትዮጵያ በኩል ያሉት ዛሬም ጫና በኤርትራ ላይ ለመፍጠር የሚደረገው ሙከራ ጥንቃቄ መደረግ አለበት፣ ካልሆነ አደጋው የከፋ ሊሆን እንደሚችልም ነው የጠቆሙት። ፕሬዚዳንቱ ከግድያ ሙከራ ተረፉ። የአልሸባብ ታጣቂዎች በሶማሌ ፕሬዚዳንት ሀሰን ሼክ መሐመድ ላይ በዋና ከተማይቱ ሞቃዲሾ የቦምብ ጥቃት ማድረሳቸውም ተሰምቷል። ሁለቱ ከፍተኛ የመንግስትና ወታደራዊ ባለስልጣናት ለሮይተርስ እንዳረጋገጡት ከሆነ ፕሬዚዳንቱ ጥቃቱን ተከትሎ ደህና መሆናቸው ነው። አሁን ለጊዜ ታወቀው በተለይም በሙከራው ላይ ጉዳት ለማድረስ ያደረጉት ጥረት አልተሳካምም ብለውታል። ጥቃቱን የተመለከቱት ወታደሮች እና አካባቢው ነዋሪዎች የፕሬዚዳንቱን ኮንቮይ መመታቱንም አረጋግጠዋል። የሮይተርስ ጋዜጠኛ በቦታው በተገኘበት ሰዓትም በፕሬዚዳንቱ ቤተ መንግስት አካባቢ በደረሰው ጥቃት አራት አስከሬን መመልከቱንም ገልጠዋል። አልሸባብ በአልቃይዳ ግንኙነት ባለው የቴሌግራም ቻናሉ ላይ ባሰፈረው መግለጫ የእኛ ተዋጊዎች ሀሰን ሼክ መሀመድ የጫኑትን ተሽከርካሪዎች ከፕሬዚዳንቱ ቤተ መንግስት ለቀው ወደ አየር ማረፊያ ሲሄዱ ኢላማ አድርጓቸዋል ሲል ገልጠዋል። የሶማሌ መንግስትም ባወጣው መግለጫ ጥቃቱ መፈጸሙን ገልጾ ፕሬዚዳንቱ ግን ሰላም መሆናቸው እና በጉዟቸው አልሸባብን እየተዋጋንበት በሚገኙ መካከለኛ ሸበሌ አደን ያባል ግዛት ካል ወታደሮች ጋር አብሮ ለማፍጠር እንደነበረ በቦታው እንደተገኙ ነው የገለጸው። ግን ይሄ ሙከራው አሁን ከሽፏል ሲልም ነው የገለጸው። ምንም ይሁን ምን በአገሪቱ የሚደረገውን ተጋድሎ አሁንም አጠንክረን እንቀጥላለን እንጂ ወደኋላ የሚያስብል አንድም ነገር የለውም ብለዋል። ክብራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላቸው የዘውድ ሸዋጫ ዜናዎች እነዚህን ይመስሉ ነበረ። በቀጣይ ከእናንተ ክብራን ተመልካች አድማጮቻችን ጋር የምናደርገውን ቆጥታ ውይይትና እንደዚሁም ደግሞ ቮይስ ኦፍ አሜሪካ ታዋቂው ጋዜጠኛ ከሆኑት በተለይም ሰለሞን ጋር የምናደርገውን ውይይት እንድትከታተሉም ከወዲሁ በመጋበዝ የዛሬን ዜናዎቻችንን በዚህ ቋጨን። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና።